እንደምን አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል በዛሬው የጤና ፕሮግራማችን ላይ የምንመለከተው ደማችንን ለማጽዳት እናም የሚያበራ እናም ንጹህ ቆዳን ለማግኘት ማድረግ ያለባችሁን ምርጥ ተፈጥሯዊ መንገዶችን በዚህ ቪዲዮ ላይ በዝርዝር እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ቪዲዮውን ስትጀምሩ ምንጊዜም ቢሆን ላይክ አድርጉት። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ንጹህ ደም ለማግኘት እናም ንጹህ የሚያበራ ቆዳን ለመጎናጸፍ የሚረዷችሁን ምግቦችን መጠጦችን፣ ልማዶችን እናም የአኗኗር ዘይቤ ምክሮችን ጨምሮ በጣም ውጤታማ የሆኑ ተፈጥሯዊ መንገዶችን በዝርዝር እነግራችኋለሁኝ። አንደኛ፣ በቂ ውሃን ጠጡ። ሰውነታችሁን በውሃ ማርካት ያስፈልጋል። ውሃ ቀላሉ እናም በጣም ውጤታማ የተፈጥሮ ደም ማጥሪያ ነው። ኩላሊት እናም ከጉበት ውስጥ መርዛማ ንጥረ ነገሮችን ለማስወገድ የደም ዝውውርን ለማሻሻል እናም ቆዳችሁን እርጥበት እንዲኖረውና እንዲያበራም ይረዳል። በየቀኑ ከስምንት እስከ አስር ብርጭቆ ንጹህ ውሃን ጠጡ። ጉበትን ለማጽዳት እንዲረዳ ጠዋት ለብ ባለ ውሃ እናም በሎሚ ውሃ ጀምሩ። ለተጨማሪ ማጽዳት የሚንት ቅጠል ወይም ደግሞ የኪያር ቁርጥራጮችን በውሃችሁ ላይ ጨምሩበት። ሁለተኛ መርዛማ ንጥረ ነገሮችን የሚያስወግዱ ምግቦችን ተመገቡ። አንዳንድ ምግቦች ጉበትንና ኩላሊቶችን በመደገፍ ደማችሁን በተፈጥሮ ያጸዳሉ። ደምን ለማጥራት ምርጥ ምግቦች የምንላቸው፣ ቀይ ስር። ቀይ ስር በአንቲኦክሲዳንትና በናይትሬትሶች የበለጸገ ሲሆን የደም ፍሰትን ያሻሽላል እንዲሁም ጉበትንም ያጸዳል። ቅጠላማ አትክልቶች፣ እንደ ስፒናች፣ ኬል እና ሞሪንጋ ክሎሮፊልን ይይዛሉ፣ ይህም ከባድ ብረቶችን እና መርዛማ ንጥረ ነገሮችን ለማስወገድ ይረዳል። ነጭ ሽንኩርት፣ ነጭ ሽንኩርት ጉበትን የሚያጸዱ እናም ደምን የሚያጠሩ የሰልፈር ውህዶችን ይዟል። ሎሚ እና የሎሚ ፍራፍሬዎች በቫይታሚንስ የበለጸጉ ናቸው፣ ይህም ለንጹህ ቆዳ የኮላጅ ምርትን ያበረታታል እንዲሁም ሰውነታችንን ያጸዳል። እርድ፣ እርድ ኢንፍላሜሽንን የሚቀንስ እናም ደምን የሚያጸዱ ኩርኩሚን የሚባል ውህድን ይዟል። ካሮት ካሮት በቤታ ካሮትን የበለጸገ ሲሆን የጉበትን ተግባር የሚደግፍና ቆዳንም የሚያብራ ነው። እነዚህን ምግቦች በየቀኑ ለስላሳ መጠጦች ውስጥ ወይም ደግሞ በሰላጣዎች ላይ ቅጠላ ቅጠሎችን ጨምራችሁ ተመገቧቸው። የቀይ ስርናም የካሮት ጭማቂን ደግሞ በሳምንት ከሶስት እስከ አራት ጊዜ ጠጡ። ምግብ በምታበስሉበት ጊዜ ደግሞ ነጭ ሽንኩርትና እርድን በመደበኛነት ተጠቀሟቸው። ሶስተኛ ደምን ለማጽዳት ከእጽዋት የተቀመሙ ሻዮችን ጠጡ። አንዳንድ ከእጽዋት የተቀመሙ ሻዮች መርዛማ ንጥረ ነገሮችን ለማስወገድ የጉበትን ተግባርን ለመደገፍና የቆዳ ንጽህናን ለማሻሻል ይረዳሉ። ምርጥ ከእጽዋት የተቀመሙ ሻዮች እንግዲህ የምንላቸው የዳንዴሊዮን ሩት ሻይ የምንለው ይህ ጉበትን ያጸዳል፣ እንዲሁም ደምን ያጸዳል። ነም ሻይ የምንለው ለብጉር የተጋለጠ ቆዳ በጣም ጥሩ ነው። ፀረ ባክቴሪያ እና መርዛማ ንጥረ ነገሮችን የማስወገድ ባህሪያት አሉት። አረንጓዴ ሻይ ፍሪ ራዲካሎችን የሚዋጋ እና የሚያበራ ቆዳን የሚያበረታቱ በአንቲ ኦክሲዳንቶችም የበለጸገ ነው። በርዶክ ሩት ሻይ የምንለው ማለይ በደም ውስጥ ያሉ ቆሻሻዎችን ለማጣራት በባህላዊ መንገድ ጥቅም ላይም ይውላል። ለመጠቀም በየቀኑ ከአንድ እስከ ሁለት ኩባያን ጠጡ፣ በተለይ ጠዋት ወይም ደግሞ ማታ ላይ። አራተኛ በአንቲ ኦክሲዳንት የበለጸጉ ምግቦችን ተመገቡ። አንቲ ኦክሲዳንቶች ሰውነትን አሰልቺ ቆዳን፣ ብጉርን እናም እርጅናን ከሚያስከትሉ ፍሪ ራዲካሎች ይከላከላል። ምርጥ የአንቲ ኦክሲዳንት ምንጮች የምንላቸው የቤሪ ፍሬዎች እንደ ብሉቤሪ፣ እንጆሪ እና ብላክቤሪ፣ ሮማን፣ ጥቁር ቸኮሌት በመጠኑ፣ አረንጓዴ ሻይ፣ ለውዝ እና ሲርስ የምንላቸው በተለይ አልመንድ ዋልነትና ተልባ እነዚህን ምግቦች ሴሎችን ጉዳትን ያስተካከላሉ፣ የሴሎችን መጎዳትን ኢንፍላሜሽንን ይቀንሳሉ እንዲሁም የደም ጥራትንና ዝውውርንም ያሻሽላሉ። ይህም ወደ ንጹህ ቆዳ ያመራል። አምስተኛ የጉበታችንን ጤናን ደግፉ። ጉበት ዋናው መርዛማ ንጥረ ነገሮችን የማስወገጃ አካል ነው። ጤናማ ከሆነ ደማችሁ እናም ቆዳችሁ እንዲሁ ጤናማ ይሆናሉ ማለት ነው። ለጉበታችን ታዲያ ተስማሚ የሆኑ ምግቦች የምንላቸው የሎሚ ውሃ፣ ነጭ ሽንኩርት፣ ቀይ ስር፣ ፖም እና መራራ ምግቦች እንደ ኬል፣ አሩጓላ እናም አብሽን በአመጋገባችሁ ውስጥ አካቱ። ለጉበታችን ጤና ደግሞ ጎጂ የሆኑ ምግቦችን ደግሞ ማስወገድ አለባችሁ። በፋብሪካ የተቀነባበሩ ምግቦችን፣ ስኳር የበዛባቸው የተለያዩ መጠጦችን፣ ጁስንም ቢሆን እንዲሁም ከመጠን በላይ አልኮልና የተጠበሱ ምግቦችን መራቅ ይኖርባችኋል። ስድስተኛ፣ በመደበኛነት የአካል ብቃት እንቅስቃሴን አድርጉ። አካላዊ እንቅስቃሴ የደም ዝውውርን ይጨምራል፣ መርዛማ ንጥረ ነገሮችን በላብ ለማስወጣትም ይረዳል፣ እንዲሁም ኦክሲጅንንና ንጥረ ምግቦችን ለቆዳ ህዋሶችም ያቀርባል። ምርጥ የአካል ብቃት እንቅስቃሴ አይነቶች የምንላቸው ፈጣን የሆነ የእግር ጉዞን ማድረግ ወይም መሮጥ ትችላላችሁ። ዮጋ በተለይም የደም ዝውውርን የሚያሻሽሉ የተለያዩ የዮጋ አቀማመጦችን ማድረግ ተመራጭ ነው። እንዲሁም መደነስ ወይም ደግሞ ብስክሌት መንዳት፣ መዋና መዋኘትም ቢሆን የተለያዩ ተግባሮች ለቆዳችን ጥሩ ነው። እናም ለጠንካራ የደም ፍሰትም በየቀኑ ቢያንስ ደግሞ ከ30 እስከ 45 ደቂቃ እነዚህን የተለያዩ እንቅስቃሴዎችን ብታደርጉ ተመራጭነት አለው። ሰባተኛ በቂ እንቅልፍን መውሰድ ወይም ደግሞ መተኛት ነው። ጥልቅ የሆነ እንቅልፍን በምትወስዱበት ጊዜ ሰውነታችሁ ሴሎችን ይጠግናል፣ ሆርሞኖችንም ያመዛዝናል፣ እንዲሁም ከደም ውስጥ መርዛማ ንጥረ ነገሮችንም ያስወግዳል። ታዲያ በየምሽቱ ከሰባት እስከ ዘጠኝ ሰዓታት ተኙ። ከመተኛታችሁ በፊት ደግሞ ዘግይታችሁ ምግብን መመገብን ልትተኙ ስትሉ፣ እንዲሁም ደግሞ እስክሪኖችን ስልክም ሆነ ላፕቶፖችን ልትተኙ ስትሉ ከማየት ተቆጠቡ፣ ምክንያቱም እንቅልፋችሁን ስለሚያውኩ ማለት ነው። ስምንተኛ መርዛማ ንጥረ ነገሮችን አስወግዱ። ከሲጋራ፣ ከአልኮል፣ ከብክለትናም ከቆሻሻ ምግብ የሚመጡ መርዞች ወደ ደም ውስጥ ገብተው ቆዳችሁን ያደበዝዛሉ። በተፈጥሮ ለማጽዳት ማጨስን አቁሙ፣ እናም አልኮልን ገድቡ። ሲቻል ኦርጋኒክ ምግቦችን ተመገቡ። ኬሚካል የበዛባቸውን የቆዳ እንክብካቤ ምርቶችን ደግሞ አስወግዱ። ዘጠነኛ፣ ደም አጽጂ ጭማቂዎችን አካቱ። ኃይለኛ የማጥራት ጭማቂዎች የምንላቸው ቀይ ስርና ካሮት፣ እንዲሁም የሎሚ ጭማቂን አንድ ላይ አድርጋችሁ መጠጣት፣ ስፒናች ኪያርና የሚንት ጭማቂን አንድ ላይ መጠጣትና፣ ነም እና የእርዱሃን በመጠኑ አንድ ላይ መጠጣት። እነዚህ ደም አጽጂ ጭማቂዎች ሲሆኑ እነዚህን ምንጊዜም ቢሆን ለመጠጣት ሞክሩ። ታዲያ መቼ መጠጣት አለባችሁ? ጠዋት በባዶ ሆድ በሳምንት ከሶስት እስከ አራት ጊዜ ከጠጣችሁ በቂ ነው። አስረኛ ንጹህ የቆዳ እንክብካቤ ልምድን ጠብቁ። ደማችሁ ንጹህ ቢሆንም እንኳን ውጫዊ የቆዳ እንክብካቤም አስፈላጊ ነው። የዕለት ተዕለት ልምዶች የምንላቸው በቀን ሁለት ጊዜ ለስላሳ በሆነ ማጽጃ ፊታችሁን ማጽዳት ወይም ደግሞ መታጠብ የሞቱ የቆዳ ሴሎችን ለማስወገድ በሳምንት ከሁለት እስከ ሶስት ጊዜ ቆዳን ማሳጅ ማድረግ በተፈጥሯዊ ዘይቶች እንደ እሬት፣ ሮዝ ሂፕ ወይም ደግሞ በጆጆባ ኦይል እርጥበታችሁን ለፊታችሁ ወይም ደግሞ ለቆዳችሁ መስጠት ያስፈልጋል። በየቀኑ ደግሞ የፀሐይ መከላከያ ወይም ደግሞ ሰንስክሪንም መጠቀም ይኖርባችኋል። አስራ አንደኛ ጭንቀትን ተቆጣጠሩ። ስር የሰደደ ጭንቀት ኮርቲሶልን ከፍ ያደርጋል። ይህም የቆዳ መቆጣትናም ደካማ የደም ዝውውርን ያስከትላል። ተፈጥሯዊ የጭንቀት ማስታገሻዎችን ተለማመዱ። ማሰላሰል ወይም ደግሞ ሜዲቴሽን የምንለው በጥልቅ መተንፈስ፣ የሚያረጋጋ ሙዚቃን ማዳመጥ፣ በተፈጥሮ ውስጥ ደግሞ ጊዜ ማሳለፍ ጭንቀትን ለመቆጣጠር ይረዳችኋል። አስራ ሁለተኛ በመደበኛነት በእፅዋት ወይም ደግሞ በምግብ ማሟያዎች ወይም ደግሞ ሰፕሊመንት ማጽዳት ነው ጠቃሚ የመርዛማ ማስወገጃ እጽዋት የምንላቸው ነም የምንለው፣ ይህ ለብጉርና ለቆዳ ኢንፌክሽኖች፣ ትሪፋላ የምንለው ለሆድቃ እናም ለደም ማጥራት፣ ሞሪንጋ ለብረት እናም ለአንቲ ኦክሲዳንት፣ እንዲሁም ስፒሪሉና ወይም ደግሞ ክሎሬላ የምንለው እነዚህ ከባድ ብረቶችን ለማስወገድ የሚረዱ ናቸው። እነዚህን ምንጊዜም ቢሆን በጤና ባለሙያ ቁጥጥር ስር ወይም ደግሞ ሐኪም ካማከራችሁ በኋላ መጠቀም ትችላላችሁ። በአጠቃላይ ለንጹህ ደም እናም ንጹህ እናም የሚያበራ ቆዳ እንዲኖራችሁ ቀናችሁን በለብ ያለ የሎሚ ውሃ ጀምሩ። በፍራፍሬ እናም በቅጠላማ አትክልቶች የበለጸጉ ምግቦችን ተመገቡ። የማጥራት ሻይ ወይም ደግሞ ትኩስ ጭማቂዎችን ጠጡ። በየቀኑ ደግሞ የአካል ብቃት እንቅስቃሴን አድርጉ ወይም ደግሞ ዮጋን ስሩ። በደንብ ተኙ እናም ጭንቀትንም ተቆጣጠሩ ገር የሆነ የቆዳ እንክብካቤ ልምድንም መከተል ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደ ተማራችሁበት ተስፋ አድርጋለሁኝ። ሐሳብ አስተያየታችሁ ደግሞ አይለኝ ይላለው ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። አሳውቁላለሁኝ ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።